ሰላም ለእናንተ ይሁን፣ ውድ ቤተሰቦቼ፣ እንደምን ዋላችሁ። እንኳን አደረሳችሁ ለመላእክት አለቃ ለቅዱስ ሚካኤል ወርሃዊ መታሰቢያ በዓል። በስመ አብ ወወልድ ወንፈስ ቅዱስ አዶ አምላክ አሚን። መልክዐ አቡነ ሳሙኤል ዘዋልድባ። ኦ ክርስቶስ ናዝራዊ መከራን የተቀበለ የናዝሬቱ ክርስቶስ ሆይ ፍጹም የሚያበራ ፀሐይ ብርሃኑን በጨለመ ጊዜ መንፈሳዊ ሳሙኤል የገድሉን መጽሐፍና የመልኩን ሰላምታ በመስቀል የፈሰሰው አምላክ ደምህን ቀለም አድርገህ በልቤ ውስጥ ጻፍልኝ። ለዝክረ ስምከ በእውነት ትርጉሙ የሽቶ አበባ ለተባለ ለስምህ መታሰቢያ ሰላምታ ይገባል። አባታችን ቅዱስ ሳሙኤል ሆይ ስልጣን ያልተለየ ለዚህ የነገሰ ስምህን ከቦታ ሁሉ አንዴ በቴ በጠራው ጊዜ ሞት ይገንግጥ ሰይጣንን ሰይጣን ሚሽሽ ለስእርት ከ እንደ ደጋ ዛፍ ቅጠል እጅግ ላማረና ያበቃቀሉ ጸጋ ላማረ ጸጉር ሰላምታ ይገባል። የሁሉ ጌታ ክርስቶስ የጠራህ ማር ሳሙኤል ሆይ የበረከቱ ሀብትና የቅዱስ መስቀሉ ሞገስ ከዛሬ ጀምሮ ለዘላለም ካንተ ጋር ይኑር በለኝ። ለርእስከ የክርስቶስን መከራ ባሰበ ጊዜ የፊትህ መልክ በደም እስኪታለል ድረስ የደረሰህ ሳሙኤል ሆይ ለራስህ ሰላምታ ይገባል። የብርሃናት ብርሃን ሳሙኤል ሆይ ከሰማይ ወደ እኔ መተህ ነፍሴ ከስጋዋ ተለይታ በምትወጣ ጊዜ የራስህን አክሊል በራሴ ላይ አስቀምጥልኝ። ለገጽከ ከፀሐይና ከጨረቃ ብርሃን ይልቅ ሰባት እጅ ፍጹም ለሚያበራ ፊትህ ሰላምታ ይገባል። በዋሊ በረሃ ለዘላለም ደስ የተሰኘህ ቅዱስ ሳሙኤል ሆይ ኖህን መርከቡ ከጥፋት ውሃ እንዳዳነችው በጸሎት ከፍጹም ሐዘን አድነኝ። ለቀራንብቲከ ለላውና ለታች ለላዩ እና ለታቹ ለአራቱ ቅንድቦች ሰላም ላለው የክርስቶስን ሕማም እና ሞት የምታስተምር አባታችን ሳሙኤል ሆይ ሁሉ ለቤቱ ተግቶ ያስባልና በከንቱ እንዳይጠፋ ቤተ መቅደስን ለመጠበቅ ትጋ። ለአዕይንቲከ በተማጽኖ እያንጋጠጡ የበረሃዋ እይ ነበልባልን አይተው ላልደነገጡ አይኖችህ ሰላምታ ይገባል። በጥልቅ ልብህ ክርስቶስን የምትታመን ሳሙኤል ሆይ፣ በዛ ይቅርታውን ጽድቁን ይሰጠኝ ዘንድ ክርስቶስን ስለኔ ማልደው ለምነው ለአእዛኒከ በአደባባይ የመመታቱ መከራ ያለ ፍርሃት፣ ማፈግፈግ ለተቀበሉ ጆሮችህ ሰላምታ ይገባል። የመንፈስ ቅዱስ ወዳጅና እና የድንግል ማርያም ታማኝ ሳሙኤል ሆይ፣ ልጅህ ከኃጢአት ውድቀት መነሳትን እስካገኝ ድረስ ሦስት ሱባዔ ወደ አብ ጸልይልኝ። ለመላእክትህ ከግርፋት ለተቀበለ ስለ አምላክ ክርስቶስ ብዙ መከራ ለተቀበሉ ጉንጮችህ ሰላምታ ይገባል። ጻድቁ አባታችን ሳሙኤል ሆይ፣ ሞትን የሚያስደነግጥ ሰይጣንን የሚያሸሽ የአብ የወልድ የመንፈስ ቅዱስ ስምን በስሜ ጻፍልኝ፣ ምልክትንም አድርግልኝ። ለአእናፊከ የሰውና የመላእክት ማህበር እጆቻቸው ለዘረጉለት የክርስቶስ ማዕዛ ላሸተተ አፍንጫ ሰላምታ ይገባል። የስጋ ሸንጋይና ሰይጣን ያሸነፈ ጻድቁ አባት ሳሙኤል ሆይ እግዚአብሔር የተቸነከረ አካልህን እና የፈሰሰ ደምህን አይቶ ገነት ከፈተልህ። ለከናፍሪከ እንደ መላእክት ምስጋና ለሚናገሩና ለተደሰቱ ከንፈሮች ሰላም ላቸዋለሁ። የሰማዕት ዮሐንስ ወዳጅ እና የጳውሎስ ወገን ሳሙኤል ሆይ ጸሎትህ ነበልባልና እና ልመናህ ረመጥ በየጊዜው በየ ጊዜው ኃጢአትን ያቃጥልልኝ። ለአፉከ ለሚያነጻ መንፈስ ቅዱስ አንዱ ለሆነ ጥበብንና ምስጢርን ለተናገረ አፍህ ሰላምታ ይገባል። ብዙ መናፍቅን ያሸነፈው ጻድቁ አባታችን ሳሙኤል ሆይ ጳውሎስ ሃይማኖትስ እንዴት ሰይፍ ረድኤት እንዴት ጦር ሆነ! የሕይወቴን ጠላቶች ታጠፋ! ለዘወትር ድል ታድርግ! ለአስናኒ ከመልካቸው እንቁ ንጣታቸው በረድ ለሆነ ጥርሶችህ! ሰላምታ ይገባል የእግዚአብሔር ወልድ ወዳጅ ማር ሳሙኤል ሆይ በትእዛዝህ! ማጭድና በስልጣንህ በልቤ ምድር የበቀለ! ያደገ ስንፍና ይታጨድ ለልሳንከ! የብርሃን ዕንቁ ምሰሶ ከግንዱ ለበቀለ የአንድ አምላክ ታማኝ ለሆነ አንደ በትር ሰላምታ ይገባል። የዋሌ ሀገር ቦታ የብርሃኖች ብርሃን አባታችን ሳሙኤል ሆይ አብርሃም ይስሐቅ ልጁን እንደባረከው ባረከው ማህበራችን ለያንዳንዱ ለእያንዳንዱ ባርክ ለቃል ከፍጹም እንዴት ተፈተነ እና እንዴት ጠራ ብር ከነውር ለነፃ ቃልህ ሰላምታ ይገባል። የአዋቂዎች አዋቂና የጥበበኞች ጥበብ ማር ሳሙኤል ሆይ ከወዳጅ ዮሐኔስ እና ከተመረጠ በኪሞ ስጋ በክብር የተሰራች መቅደስን ጎብኛት። ለእስትንፋስክ የበረከትና የክርታ ወንጌል መዓዛ ለሆነ እስትንፋስ ሰላምታ ይገባል። ቅዱስ መስቀልን የምትሰብክና የምታስተምር የብርሃናት ብርሃን አባታችን ሳሙኤል ሆይ ይሰማህ የሚል በንጉሥ ዲያውስ ቃልና በድንግል ማርያም ልጅ መስቀልን የንባርክ ለጉርኤከ፣ የሁሉን ጸሎት ለሚሰማ እና ለሚረዳ ጉሮሮህ ሰላምታ ይገባል። ጻድቁ አባታችን ሳሙኤል ሆይ ሁሉን የሚመለከት እግዚአብሔር ከሚገፉ ከሚገድል ሰው ያድን ዘንድ በጠቃሚ ጸሎትህ ሁልጊዜ ለምንም አልዲም ለክሳድከ ከልጅነቱ ጀምሮ እስከ ዘመኑ ሽምግልና ድረስ የደከመ ለዋዊሊ ገዳም ብርሃን ለአንገት ሰላምታ ይገባል። በየጊዜ ሕማም መከራ ያገኘህ የብርሃን መርከብ ማድ ሳሙኤል ሆይ ከንቱ እናገራለሁ ከሰይጣን ተንኮል ፈጽመህ አድነኝ። ለመትከፍትከ የፈጣሪ የማርያም ልጅ መስቀል ቀንበርለት ተሸክመ ትከሻ ሰላም ላለው አዲቁ አባታችን ሳሙኤል ሆይ፣ ከማህሪ አምላክ ፊት ካንተ ቁሞ ደስታን የሚናገር ገብርኤል መልአክ ኃጢአቴን ያቅልልልኝ በደሌን ያስተስርልኝ። ለዘባን ከክርስቶስ በሶስት ሰዓት ፍርድን እንዴት ብዙ ግርፋት ለተቀበለ ጆሮ ሰላምታ ይገባል። ጻድቁ አባታችን ሳሙኤል ሆይ፣ አንተ የሰባት ዓመት ልጅ ስትሆን የምድር ዋሊን መከራ እንዴት ቻልህ? የሚያቃጥል እሳትም እንዴት አላስፈራህም? ለእንግዳ አከ የመጽሐፍ ጋር ለሚያመሰግነው እንዲ እዝራ ደረት ማስተዋል ላለው ደረትህ ሰላምታ ይገባል። የብርሃናት ብርሃን ማር ሳሙኤል ሆይ ከእናትህ ጋር በአንድነት ወደ ምድረ ዋል የሄደ ማን ነው? ከሰማይ ብርሃንን የከበበውስ ማን ነው? ለሕጽንከ የመምህር ክርስቶስ የጽርቁና የሰላሙ ማህበር በላይ ሁለት ተቀመጠበችን ሰላምታ ይገባል። ጻዲቁ አባታችን ሳሙኤል ሆይ የኤፍሬም ልጆች አስቀድመው እንዲወደቁ በቃልህ ትእዛዝ በየጧቱ ጥላቶቼ ይጣሉ ባላገራዎች የሚውደቁ ለአእዳዊ ከስለ ክርስቶስ በመጋደል እና በድካም ሰንሰለት ለቆሰሉ ና ለታመሙ ጆችህ ሰላምታ ይገባል። የሰማይ ንጉሥ የክርስቶስ ጭፍራና በበረከት የከበረህ ጻዲቁ አባታችን ሳሙኤል ሆይ ከሚጣፍጥ የተባረከች ማርያም ሰላምና በረከትን ዛሬም ፈጽመህ ስጠኝ። ለመዛሪኢከ በስግዴት ድም ለተረጀ ኩርናህና ከአለት ይልቅ ለጸና መዛርዕህ ሰላምታ ይገባል። ጻዲቁ አባታችን ሳሙኤል ሆይ፣ የሚራራ እግዚአብሔርን ይህንን ኀጢአትና ይህንን ጎስቋላ ስለ እኔ ብለህ በበዛ ምረትህ ማረው በለው። ለእምትከ የእግዚአብሔርን ፍቅር በአንድነት ፈጽመው ለያዙ ለኩርናህና ለክንድህ ሰላምታ ይገባል። ሕፃን ስትሆን አስተዋይ በብዙ ቀድ የተመላህ ማር ሳሙኤል አባ ዴ ሆይ ያንደበቴን ልመና ፈጥነህ ስማኝ። ያንደበቴን ምስጋና ተቀበልልኝ። ለአጻብዒከ ከጥፍሮቻቸው ጋር አስሩን ጣቶችህ ሰላምታ አላችኋለሁ። ዋናተኛ ሳሙኤል ሆይ ወደ ፍጹም የጸጥታ ወደብ አሻግረኝ። ለቅሶ ጤግሮስ ና ጊዮን ሀዘን በዚህ ዘመን እንሆ እሌናዬን አስምጠዋልና፣ ለገቦከ ዳግመኛ ለቀኝና ለግራጎን ሰላም ላለው ሕፃን ስትሆን አስተዋይ በብዙ ጥበብ አዋቂ ሆንግ ጻዲቁ አባታችን ሳሙኤል ሆይ ብራዊ ሙሴ ግብፃዊ ሰው አስቀድሞ እንደገደለው አንተም ጥላቴን መግደልን አፍጥን። ለከርስከ የመከራ እንጀራ ምግብ ላደረጉ ለልብህና ለሆዲህ በአንድነት ሰላምታ ይገባል። አባታችን ሳሙኤል ሆይ ያንደበቴ ቃል የተወደደ አድርግልኝ የለመነው ህንም ብዙውንም ነገር ለአምላክ ካሳሰብሁ ሁልጊዜም ንገረው። ለኩላያቲከ ከቂምና ከበቀል ለራቁ ሀሳብና ለኩላሊትህ ሰላምታ ይገባል። እንዴት ተወደድ የሙሴ ታምራትን የምታደርግ ማር ሳሙኤል ሆይ ጌታዬ ሆይ ፈርዖን ሀዚያቴን በሚያሰምጥ የምህረት ባህር ላይ ወርውርና ዛሬ ያስጥመው። ለአማ ኡቲከ በስላሴ ሰማይ ልብህ መካከል ለተሰቀሉ ለሆዲ ቃህና ላንጀት ሰላምታ ይገባል። የኀጢአት ጭህ ለማን የምታረግ የዋሊ ፀሐይ ሳሙኤል ሆይ በራስህ ላይ ያለውን ቀጸላ በራሴ ላይ አዙር የጾለትህንም አክሊል እሸለም ዘንድ ስጠኝ። ለእምብርት በልብ እና በአንጀት መካከል ላለች ለአንዲት እምብርት ሰላም እላለሁ። የዋልያ አለቃ ሳሙኤል ሆይ ሟቺ በግህን እኔን ከአሳጭ ሰይጣን የበዛ መከራውን ከዚች ዘመን መከራ ፍጹም ጠባቂ ሆነኝ። ለሀውቄ ከ የሃይማኖት መታጠቂያን ታጥቆ የገዥ ሰይጣን ኃይልን ለቀጠቀጠ ወገብህ ሰላምታ ይገባል። የቲቶ መምህር የጳውሎስ ወዳጅ አንዴ በትህ የሚጣፍጥ ማር ሳሙኤል ሆይ የንጉሥ ሰራዊትና የእረኛ መንጋ ይጠብቅ ዘንድ የአምላክህን ማልዴው ይቅርታውንም ለምን ለአቋያጺ ከየከፋ ሰይጣን ወዳጅ ለሚያስት ስጋ ላልተገዙ ጉልበቶችና ለጭኖችህ ሰላምታ ይገባል። ጻዲቁ አባታችን ሳሙኤል ሆይ ስለ ድንግል ማርያም ብለህ ክርስቶስን ማልደው ኃጢአቷ የማያልቅ የምሕረታዊ ስጋዬን አበሳዋን አስተስሪላት በዴሏንም ደምስስላት። ለአእጋሪከ የተስፋና የሰላም ሀገር በሚያበራ የዋሊ አደባባይ መታሰር ተቀበሉ እግሮችህ ሰላምታ ይገባል። የመንፈስ ቅዱስ ልጅ የኬፍና የጳውሎስ ወንድም ሳሙኤል ሆይ ማህበር ተኞች ልጆች ከፈጣሪ ክርስቶስ ፊት ከወዳጆች ጋር በመጋደላቸው በመታገዛቸው ተስፋን አገኙ። ለሰኮናዊ ከበዋሊ በስቃይ ጎዳና በምስጋና ለተመላለሱ ለዞሩ ተረከዞች ሰላምታ ይገባል። ጻድቁ አባታችን ሳሙኤል ሆይ ገዢዎች በደልን ሀጽያትን ለረዥም ዓመታት ያህል የገዙህ ሰነፍ ባሪያ ሆይ በቃ እያልህ ነፃ አውጣኝ። ለአጻቢኢከ በመከራ ቦታና በፍርድ አደባባይ ፈጥነው ለተራመዱ ጥፍሮችህ እና ለጣቶችህ ሰላምታ ይገባል። በብርሃን ያጌጠህ ማር ሳሙኤል ሆይ በምድር በሰማይኔ እያለ ሁልህ በልብህ ሐዘንን ለምን ታስቀምጣለህ? በለኝ ለቆምከ ሰማይን የሚያበራ ምድርን የሚያቀላ የሮማን ቅላት። ቅላቱ ለሆነ ቁመትህ ሰላምታ ይገባል። የብርሃን አለቃ ቅዱስ ሳሙኤል ሆይ ልቤ በሚወደው ልክ። የስላሴን በረከት በቃለ ስጠይ ብትወደኝም በዝህ አውቃለሁ። ለመልክ እከህ የሰላምና የእርቅ ዘይት መርበንን ለተገባና በጽድቅ ስራ ለከበረ መልክህ ሰላምታ ይገባል። ሰለስቱ ደቂቅን የእሳት ነበልባልን እንዲያቀሰግሱ አንተን በነጎድጓዝ ዋለትህና በመብረቅ ልመናህ የሚያካትል የስጋ ፍትወት ነበልባል አንተ ቀዝቅዝ። ለጸአተ ነፍስከ የዝርቅ ስራን የጠላ ሰይጣንን ከስራህ ጋር በተጋደለ ጊዜ መግደል ላልቻለ ለነፍስህ መውጣትም ሰላምታ ይገባል። ረዳት ሳሙኤል ሆይ የለመነው ሁልመና ሰምተህ ከሁሉ ይልቅ ሲኦል እፈራለሁና ከይቅርታ ይቅርታን፣ ከጽድቅም ጽድቅን አድለኝ። ለበድነ ስጋ ከለአምላክ ህጌ ቀና የኤልያስ ወዳጅ ነውና በዋሊ በረሃ ለተደነቀ ለስጋህ በድን ሰላምታ ይገባል። አዚያተኛን የምታጸድግ የመምህራን መምህር ጻድቁ ሳሙኤል ሆይ መምህርህ እንደደነገገው ኃጢአተኛውን የኔን ኃጢአት አስተስርይልኝ በደሌንም ሰባት ሰባት ጊዜ ይቅር በልልኝ። ለህማምኪ እንደ ሩህሩህ ክርስቶስ መገረፍ ልብን ለሚያለቅስ ለበዛ መገፋት እና ለመከራ ሰላምታ ይገባል። ለከበድ የለቅሶ ሰው የደስታ ክረምት ሳሙኤል ሆይ፣ የደስታ በረከት እና የንጹህ ዝናብ ነጠብጣብ ለሶስት ወር ያህል በላይ ላይ ይውረድ። የመከራ ነገር የሚያስደነግጥህ በክርስቶስ መስቀል በአግድም ለጨመረ ለደምህ ምንጭ ሰላምታ ይገባል። የሐዋርያት ልጅና የሰማዕታት ወንድም ማር ሳሙኤል ሆይ መታሰቢያ ላደረጉ የመንፈስ ቅዱስ ጸጋ ስጣቸው፣ የጽርቅን ዋጋ በሰማይ አዘጋጅላቸው። ለህላዌ ከ በእሳት በተሳቡ በሰባቱ ነገድ መካከል ለመኖርህ ሰላምታ ይገባል። ጻድቁ አባታችን ሳሙኤል ሆይ በአምላክ ፊት በግልጽ አማልድ። ቤትህና እና ማደሪያህ በታነጸበት ቦታ የሚገድል መቅሰፍት ለዘላለም አይምጣ። ለተቀን ሕይወት ከለ መላእክት አስኬማና ክርስቶስ ለተሸከማት ቀንበር ለመገዛት ሰላምታ ይገባል። ከአባትህ እስጢፋኖስ ጋር መከራን ይታገስ ማር ሳሙኤል ሆይ ስሟ አመተ ማርያም ከተባለች ከብዝእትናት ጋር ከፍ ካለ ሰማይ ድረስ ልኝ ጎብኘኝም። ሰላም ለኪ መዓዛሺ የጣፈጠ ገነት አማተ ማርያም ሆይ ለአማራ የቁመትሽ መልክ በመንፈስ ቅዱስ ስም ሰላምታ ሰላም ይገባሻል። ዝናብ ከደመና ወርዶ እንዲፈስ የጡቶችሽ ወተት ወዲያፌ ዛሬ ይፍሰሱ። ለመልክ ኢኪ ዳግመኛል ለአራቱ ባህሪዎችሽ እና ለአርባ ሶስት መልክ ሰላም እላቸዋለሁ። የማር አቡነ ሳሙኤል እናት ቅድስት አመተ ማርያም ሆይ በከንቱ እንዲያልጠፋ ይቅርታው የበዛ የእውነት አምላክ እግዚአብሔርን ስለኔ ለምኚው። ይህንን የምስጋና ቃል እና ይህንን ድርሰት በእጁ የጻፈ በአንደበቱ ያነበበ ቃሉንም በሁለቱ ጆሮዎች እየሰማ በክርስቶስ ፍቃድ የብርሃን ሳሙኤል ጣቶች በአንድነት ይባርኩን። የእናቱ የአካሉ የአመተ ማርያም የአባቱና የሳሙኤል የመልኩ ድርሰት እነሆ ከገድሎ አዋጥቼ የጻፈው። የሁሉም እመቤት ማርያም ሆይ ባርኪ። በምድር የባረክሽው በሰማይ የተባረከ ነው፣ ያመሰገንሽውም ለዘላለም ይኖራል። አቤቱ የአቡነ ሳሙኤል አምላክ ሆይ እኔም ባሪያህን ከመከራ ሥጋ፣ ከመከራ ነፍስ ዘወትር በየጊዜው፣ በየሰዓቱ አዲና ይጠብቀኝ ለዘላለሙ አሚን።